እንዲሁ ለእናንተ መብቃት አያስፈልገኝም፣ እናንተን ስለማውቃችሁ ማለት ነው። ከዚህ ውስጥ ሃይማኖታችሁ ምንድን ነው ሲበብት ብዬ ተዋህዶ፣ ተዋህዶ ምንድን ነው አናውቀው። እንዲሁ እኮ አሁንም እንዲህ ይገርማችኋል። እማያውቅ ሰው ማወቅም የማይፈልግ ሰው፣ ከእንዲህ ያለ በሽተኛ እግዚአብሔር ይሰውራችሁ። ታሞ መድኃኒትም መዋጥ የማይፈልግ እዚህ በላይ ችግር አለ። እማናውቅ ለማወቅም ፈቃደኞች ያይደለን ደሞ ድንቁርናችን ይዘን የምንመጻደቅ ተመጻዳቂዎች። ለሁሉም ነገር የዚህ ዘመን ሰውን የሚያስደንቀኝ በመሰላቸው አለ። ለሁሉም ነገር እውቀት አለ። ምን ማለት ነው? ለሁሉም ሰው ፖለቲካም ይናገራል፣ ሊቅ ነው። በዚያ ቤተክርስቲያን ላይ ይናገራል፣ በዚያም ሊቅ ነው። የማያውቀው እውቀት የለውም። ስለዚህ ሁሉንም አያውቅም ማለት ነው። ሁሉንም ስለማያውቅ ሁሉንም የማያውቅ እንዴት ሰው ሁሉ ሊያውቅ ይችላል? እንዴት ሰው ሁሉ ቦታ ሊቅ ይሆናል? ሁሉም ቦታ እጃችሁን ታወጣላችሁ። ሁሉም ቦታ ሲኖዶስን ለመተቸትም ሊቅ ናችሁ። ጳጳሳትን ለመተቸትም ሊቅ ናችሁ። የገዳም ስርዓትም ታውቃላችሁ። ስርዓተ ካህናት ታውቃላችሁ። የዲቁና አንጠባይም ታውቃላችሁ። ስርዓተ መንግስት ታውቃላችሁ። እኔ የዚህ ዘመን ሰው የማያውቀው ሰው አለን? የማያውቀው ነገር በጣም ሊቅ ናችሁ ማለት ነው። እኔ እውነቴን እንምነግራችሁ ከእንዲህ አለ ሁሉን አዋቂነት መመለስ አለብን፣ በእውነቱ ማለት ነው። ድንቁርና በእውነቱ ቤት ሰርቶብን ያለን። ድሮ ጥበብ ቤቷን ሰራች ነበር የሚባለው አሁንም ቤተ ክርስቲያን ትለዋለች። እኛ ላይ ግን ድንቁርና ነው ቤቷን የሰራች፣ ብዙ ምሰሶዎችን ያቆመችው በዚያም ደግሞ እየተመጻደቅን የምንኖር ጌታውን የማያውቅ ውሻ ቤተሰቡን የማያውቅ ስለ ቅዱሳን አባቶቻችን እውቀት የሌለን ስለ ታሪክ ዕውቀት የሌለን ስለ ሃይማኖት ዕውቀት የሌለን ስለ ዘመኑም ዕውቀት የሌለን ስለ ራሳችንም ዕውቀት የሌለን ሰው፣ ከዚህ ሁሉ እንዴት የዕውቀት ድንግልና ይኖረዋል? ሰው እኮ ሃይማኖቱን ማወቅ አለበት። አንድ ቤተ ክርስቲያኑን ማወቅ አለበት። ሁለት ታሪኩን ማወቅ አለበት። ዘመኑን ማወቅ አለበት። ራሱን ማወቅ አለበት። ሰው ምን ማለት እንደሆነ ብናውቅ ኑሮ እውነት በማይረባ ልክስክስ ነገር ታስረን ኖር ነበረ። ሰው እስኪ ምንድን ነው ብላችሁ እስኪ ጠይቁ። እኔ እኮ ሰው ነኝ ብላችሁ አስባችሁን? እኔ ጅብ አይደለውም፣ እኔ ውሻ አይደለውም፣ እኔ አይጥ አይደለውም አትሉም እንዴ? ያገኘውን የሚበላ እኮ አይጥ፣ ዝም ብሎ ሳይመርጥ የሚበላ ጊዜም ሰዓትም የማይመርጥ እኔ እኛ ውሻ አይደለን፣ እኛ እባቦች አይደለንም፣ እኛ ነምር አይደለንም፣ እኛ ጭልፊት አይደለንም አትሉም። ከላይ ሆኖ የሚነጥቃል። ይሄ ጭልፊት ከላይ ሆኖ መንጠቅ፣ እንደዚህ ያለ ሁሉ ነፃ መሆን የምንችለው ውሻነታችንን መልካም ስናደርገው ነው። ታማኝ ውሻ እንድንሆን አምላክ ቅዱሳን ይርዳን። ነው ውሻ የቤተሰቡን ቤተሰቡን የሚያውቀው በመዓዛው ነው። ጌታ በቅዱስ ጳውሎስ አድሮ እንደተናገረ እንዲህ ይላል፣ ንህነሰ መዓዛ ሁለ ክርስቶስ ንህና ለቅዱስ ጳውሎስ እኛ የክርስቶስ መዓዛ ነን። እስኪ በሉ እኛ የማን መዓዛ ነን? ምን ማለት መሰላችሁ፣ ሊቃውንቱ ሲተረጉን ልብስ በመዓዛው ይታወቃል። የዛሬ ልብስ እንኳን ብዙ አይታወቅም። ለዚህ ምሳሌ የምንመች የገጠር ልጆች ነን። የገጠር ልጆች እናትና አባቶቻችን ሽቱ ስለማይረጩ፣ የእናታችን ወዝም የአባታችን ወዝም እናውቃለን። ይሄ የአባባ ጋቢ ነው። ይሄ የማማ ጋቢ ነው። የከተማ ሰው ግን ሁሉም ሽቱ ስለሚረጭ አይታወቅም የማን ወዝ እንደሆነ ማለት ነው። ልብሱም አይታወቅም። ይሄን እንኳን ችግር የለውም አጥያታቸው አይደለም፣ ይሄ ዘመን አሰልጥኖላቸው ነው ማለት ነው። እኛ ግን የአባታችን ወዝ ምን እንደሆነ እናውቀዋለን፣ ሲቆፍር ያፈሰሰው ወዙ። የማማን ወዝ እናውቀዋለን፣ ስትጋግር የኩበቱ ጢስ በሱ እናውቀዋለን። ይሄ እናቴ ጋቢ ነው እንላለን ማለት ነው። ከዛ ሊቃውንቱ በዚህ ነው የተረጎሙት። ይሄ ይትባህል ካልገባን መጽሐፉም አይገባም። ምንድነው? መዓዛ የክርስቶስ መዓዛ ነን። ልብስ በመዓዛው እንዲታወቅ እኛም የክርስቶስ መታወቂያ ነን ማለት ነው ይላሉ። እኛ የክርስቶስ መታወቂያ ነን። ሰዎች ክርስቶስን የሚያውቁት እኛን አይተው ነው ማለት ነው። እኛን አይተው ክርስቶስን ያውቁታል። በሞት የማን መታወቂያ ናችሁ እናንተ? አረ በሞት ይተው አርፋችሁ ቁጭ በሉ። ደፋሮች ናችሁ እናንተ የክርስቶስ ትላላችሁ አሁን እናንተ የክርስቶስ መታወቂያ ላችሁ? እ በዘፈናችሁ ነው የክርስቶስ መታወቂያ የምትሆኑት፣ በግርግራችሁ በተሳዳቢነታችሁ ነው የክርስቶስ መታወቂያ የምትሆኑት፣ በእንቅልፋምነታችሁ በሆዳምነታችሁ ነው። ዛሬ ሰውየ ሊሳደብ ነው የመጣ እኔ ብትሉ ምንጨነቀኝ ነፍሳችሁ ትዳን እንጂ። ስለዚህ የማን መታወቂያ ነኝ? ሰው እኔን አይቶ ማንን የሚያየው? እኔን አይቶ ጋኔን ነው የሚያይ? ክርስቶስ ነው? በውሸታችን የማን መታወቂያ ነው? ያጋነንት። ውሸት የጋኔ ነው። በነገረ በነገረ ሰሪነታችን የማን መታወቂያ? ያጋነንት። መለያየትን የሚሰራ ጋኔ ነው። በነፍሰ ገዳይነታችን የማን መታወቂያ? የጋኔን። እስመም ትካት ቀታለ የነፍሰ ሰብ ውእቱ ሐሰትን አመንጭቱ። ዛሬ ኮሰት ምንድነው? የከተማ ሰው ኃጢአትን ሲያቻችል ምንድነው የሚለው? ኖርማል ነው ነው የሚለው አይደለም? ኃጢአትን በደንብ ሊሰራ ሲፈልግ ኖርማል ነው ነው የሚለው ማለት ነው። አረ ኖርማል አይደለም እንዴት ኃጢአት ኖርማል ይሆናል ውሸታውን ኖርማል ነው አይደለም ለናንተ ውሸት ኖርማል ነው አሁን ሰው መዋሽ እዚህ ጫፍ ላይ ደርሻለሁ ይላል ገና ስንት ኪሎ ሜትር ተቀምጦ ማለት ነው እንዴት ውሸት እንተለምዳል እግዚአብሔር እውነት ነው በሉ እስኪ በሉ ጨምሩ ጨምሩ ሀሰት የማን ነው የሰይጣን በሉ እንጂ የሚዋሽ ሰው የማን መታወቂያ ነው ከዚህ በኋላ ብትዋሹ የማን መታወቂያ ናቸው? ሰይጣንን መምሰል የምትፈልጉ የሰይጣን መታወቂያ ይታተምላችኋል። ዋሹ። ክርስቶስን መምሰል ከፈልጋችሁ እውነተኞቹ ነው። በየትኛውም ነገር አትዋሹ። ለምን ዛሬ አትሞቱ? ውሸት መቆም አለበት። ይህ የኛ ማዛ አይደለም። ሁለንተናችሁ፣ አነጋገራችን፣ አመጋገባችን፣ አረማመዳችን፣ አለባበሳችን ማንን ያሳያሉ? ይሄ ፕሮሞቴል ወንዶችም ሴቶች ድምላቂ አባ ቄስ ይሄ ልብስ አጥያት ነው ጽድቅ ነው የሚለውን ተው ዝም ብላችሁ፣ ይሄ ልብስ የማን መታወቂያ ነው ነው ማለት። አሁን ሴት ሱሪ ብትለብስ አጥያት ነው ጽድቅ ነው ከማለት ይልቅ ሴት ሱሪ ስትለብስ ማን ነው የምታሳየን? ነው ክርስቶስን ነው የምታሳየን? ድንግል ማርያም ነው የምታሳየን? ነው ማን ነው የምታሳየን? እውነት ይሄ ነገር ክርስቶስን ያሳያል ወይ ብላችሁ አስቡና፣ ያሳያል ካላችሁ ልበሱት። ህሊናችሁ ተፈጥሮ አያስተምራችሁም? ምን አለ ቅዱስ ጳውሎስ ተፈጥሮ አያስተምራችሁም? በተፈጥሮ አትማሩም ወይ? ማን ምን መልበስ እንዳለባችሁ። እንዴ ሱሪ አትልበስ የሚላ ምን መጽሐፍ ቅዱስ አለ? ኦሪት ዘዳግም ያለውም እኮ ወንድ የሴትን የሴት ሴት የወንድን አይልበስ ነው የሚል እንጂ ሱሪ የወንድ ነው የሚል ግን የለም። ይላል በመልከቱ ለክፋትማ ከቱ ለከፋትማ ለከይ ይሰጠ ቢባን እሙንቱ ለተንኮል ይራቀቃሉ አለ ኢሳይያስ። ለተንኮል ሊቅ ናቸው አለ በእውነቱ። ማለት ግን ተፈጥሮ አያስተምራችሁም ወይ? ስለዚህ ስትናገሩ ስትሳደቡ ቆይ ኋላ መጣባችኋለሁ። የማን ማዛናችሁ ንግግራችሁ ማን ነው የሚገልጠው? የባለ ትዳሮች ትዳር እውነት ክርስቶስን ነው የሚያሳየው ወይ? የካህናት ክነት የዲያቆናት ዲቁና ማንን ነው የሚያሳየው? ክርስቶስን ለማሳየት ነው ወይ የምናስቀድሰው? ክርስቶስን ለማሳየት ነው ወይ የምንቀድሰው? የምትማሩ የምትኖሩት ማን ልታሳዩ ነው? ዘራችሁን ልታሳዩ ነው ከጀርባችሁ ያለውን ሰው ልታሳዩን ነው። ክርስቶስን ልናሳይ የተፈጠርን ሰዎች ነን። ሰዎች እኛን አይተው እግዚአብሔርን ማየት አለባቸው። በእኛ አውሬነት መታየት የለበትም። በእኛ ሰይጣንነት መታየት የለበትም። እንዲህ ያለውን ነገር እንድናሳይ አምላከ ቅዱሳን ይርዳን። መጣላት ማንን ነው የሚያሳየው? የማን መታወቂያ ነው? በሉ በሉ ተነሱ እ ምን አላችሁኝ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት እንዲህ ያላቸው? በዚህ የእኔ ደቀ መዛሙርት እንደሆናችሁ ሰዎች ያውቋችኋል አላቸው በምንድን ነው ጌታ እንግዲህ ሐዋርያት እንዲህ ብሏቸዋል ሙት ታነሳላችሁ ድውይ ትፈውሳላችሁ አጋንንት ታወጣላችሁ ለምጽ ታነጻላችሁ ዓለምን ታጠምቃላችሁ በአስራ ሁለት ወንበር ተቀምጣችሁ ትፈርዳላችሁ በቃ እናንተ በዓለም ላይ የከበራችሁ ናችሁ የምድር ጨው ናችሁ የምድር ብርሃን ናችሁ ብሏቸዋል በዚህ የክርስቶስ መሆናቸው ይታወቃል አይደለም ዝም ብትሉ ደግሞ ጥሩ ነው፣ አይደለም ያላቸው። በዚህ የኔ መሆናችሁ ይታወቃል አላቸውም። እንከመተፋቀር ክሙ በባይናቲክሙ ወበዝንቱ ያአምሩ ክሙ ሰብ ከማርዳ እያንትሙ፣ እርስ በርሳችሁ ስትፋቀሩ ሰዎች የኔ እንደሆናችሁ በዚህ ያውቋችኋል አለ። የክርስቶስ የመሆን መታወቂያው አለ። ይህንን ይዞ ቅዱስ ዮሐንስ አፈወርቅ ሙት ማንሳት አይደለም፣ መዋደድ ነው እንጂ ይላል። ሙት ማንሳት የክርስቶስ የመሆን ምልክት አይደለም። አጋንንትን ቢሆን በምትሃት ሙት ያስነሳሉ አጋንንትን ቢሆን ይፈውሳሉ እኮ እንዴት አጋንንት ይፈውሳሉ? አጋንንት ሲፈውሱ ምን ማለት መሰላችሁ ከአንድ ካንድ ሰውዬ ላይ ጋኔን ካደረበት ከፈዋሹ ላይ ጋኔን አለበሉ ከተፈዋሹ ላይ ደግሞ ጋኔን ካለበት ይሄኛው ጋኔን ሰውን ጨርሶ ያ ጋኔን ለማድረግ እዛ ላይ ያለው ጋኔን ይወጣል ይቆይና ከዛ በሌላ ቀን መለስ ይላል አሁን ልውጣና ሌላ ሰው ጨምር ይላሳስቱ ነው ወጥቶ ለቀቅ አድርጎት ይቆያል አያው አስለቀቀው ተብሎ እዚያ ላይ ይነገርለታ ይነገርለታል ማለት ጋኔን ምን ጨነቀው የባሰ ኃጢአት ለማሰራት ከጥቂት ከጥቂት ኃጢአት ይጠብቃል ሰይጣን ነፍስ ማስገደል ከፈለገ ሌላ ነገር ያደርጋል ሌላውን ሀጢአት ያስቷል እምትክድለት ከሆነ አንተን በጫት ማደንዘዝ በሱስ ማደንዘዝ ለምን ይፈልጋል ሰው ራሱን ከተቆረጠ በኋላ ቀይ ካባ እንደርብለት ቢጫ ካባ እንደረብለት ይባላል። አንገቱን ተቆርጦ የለም። ራሱ እኮ የለም። ራሱ እኮ ክርስቶስ ነው። ክርስቶስን አጥቶ ሰው ሱስ ባይኖርበት ባይሰክር፣ ንግግሩ ጥሩ ቢሆን፣ ባይሰርቅ ክርስቶስን ከካደ በኋላ ምግባር ምን ይሰራለታል? ያለ መሰረት የሚቆም ቤት እንደሌለ ማለት ነው። ስለዚህ ሰይጣን የባሰውን ኃጢአት ለማሰራት አንድ መፍትሄ ይሰጣል። የማይረባ መፍትሄ። ቆይቶ ግን ይይዘዋል። ሳካት ምን እንደሚያደርገው መጨረሻ ላይ የፈወሰው ሰው ጥገኛና አጨብጫቢ ሆኖ እንዲቀር ያደርገዋል። የክርስቶስ ተከታይ አያደርገውም። መመኪያ ሁሉ ያ ፈወሰኝ የሚለው ሰው እንዲሆን አድርጎነው የሚያኖረው ገንዘቡም ለዚያ እንደጨረሰ፣ ጉልበቱ ለዚያ እንደጨረሰ ይኖራል። ስለዚህ የእግዚአብሔር ቤተሰቦች የማን የማን መታወቂያ? እኛ የምንታወቀው ድዊ በመፈወሳችን የክርስቶስ መሆናችን አይታወቅም። ጋኔን ያደረባቸው ድዊ ይፈውሳሉ። ጋኔን ያደረባቸው ጋኔን ያወጣል። ታዲያ ምንድን ነው መታወቂያችን? ፍቅር። ስለዚህ ሊቃውንት ምን አሉ? ፍቅር ሙት ከማንሳት ይበልጣል። እስኪ ወደ ሁላችሁም በሉ እንጂ፣ ፍቅር ሙት ከማንሳት ይበልጣል። ፍቅር ያለው ሰው የጸና ሃይማኖት ካለው ሰውም ይበልጣል። እንዲህ ብሎ እንደተናገረ ቅዱስ ጳውሎስ ወመቤ ሃይማኖት እስከ አፈልስ አድባረ ወተፋቅሮ አልቤ ከንቶ ኮንኩ ወአልቦ ዘረባይኩ ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። አየ ከጸና ሃይማኖት ይልቅ ፍቅር ይበልጣል። ሃይማኖት ኑሮ ፍቅር ከሌለ በሃይማኖቱ አትድንበትም። ፍቅር ከሰማዕትነትም ይበልጣል። ወመኒ ውሃኩ ኩሎ ስጋዬ ለኡ የተሳት ተመልቀጡ ስጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም የምጠቀመው ነገር የለኝም። ወመኒ ውሃኩ ኩሎ ንዋዬ ለምጽዋት ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ኮንኩ ከመከበሮ ዘይዘበጥ ወከመብርት ዘይነቁ እንደሚሻሽቱ ጸናጽል እንደሚመታ ከበሮ። የዚህ ትርጉም ገብታችሁ አውቀ፣ እኔ ከበሮ ያሳዝነኛል፣ አያሳዝናችሁም? ሌሊቱም ሙሉ ሲለፋ አድሮ በማይኔት እኛ ወደ ዝቅር ስንሄድ እሶ ዜው ተጋድሞ ይቀራል። ይሄ ነው የከበሮ የክፈሮ ልፋት የሚባለው። ማለት ጸናቅል ሌሊቱ ሙሉ ቀጭ ቀጭ ስትል አድረ እና የኔታ መርጌታ በዋንጫ ስለ ቅዱስ ሚካኤል እያሉ ሲጠጡ ከበሮ ጸማጥር ይዘው ሸ ብላ ትቀራለች። ምን ማለት ነው? ስለዚህ ፍቅር የሌለው ሰው አንገቱን እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም ማለት ነው። ምንም መሥዋዕት ቢያቀርብ ቤተ ክርስቲያን በዕንቁ በወርቅ ቢሰራ፣ ለምን ወርቅ አይኑን ግድግዳ አድርጎ ቤተ ክርስቲያን ለምን አይሰራም? ለምን ገዳም አይሰራም? ለምን አብነት ትምህርት ቤት አይሰጥም? ልጁን እንኳን ቢገብል ለምን አንገቱን ቆርጦ አይሰጥም? ፍቅር የሌለው ሰው ሰማይት ቢሆን እንኳን አይጸድቅም። ሰማይት ሆኖ ቢሞት እንኳን ማለት ያልታረቀ ሰው። የገጠር ሰው እንዲህ ይላል፣ ሰው የገደለው ሰው ይጸድቃል። ይል አይጸድቅም። ሰው የገደለው ሰው ይጸድቃል። ሰው ስለገደለ የምትጸድቅ እንዳይመስል ሰው የገደለው ሰው እንደሚጸድቅ ሰውየው አንተን ስለገደለ ይኮንናል እንጂ፣ ሰውየው አንተን ስለገደለ አንተ አትጸድቅም። ሁሉም ሥራውን ተሸክሞ ይቆማል። ሁሉ ጾሮ ይፀውር። ስለዚህ እኛ የክርስቶስ ማእዛንን ውሻ የጌታውንና የቤተሰቡን ማእዛ ለይቶ ያውቃል። እኛም ትክክለኛ የእግዚአብሔር አገልጋዮች የቤቱ ጠባቆች ከሆን መጀመሪያ ማእዛችን እንለይ። ኦርቶዶክሳዊ ማእዛ ይኑረን። ከደመቀበት የምንዘፍን መሆን የለብንም። ይለብን እንደ ጎርፍ የምንነዳ ይለብን መሆን የለብንም። የራሳችን ባይታዊ የራሳችን ሰባኪ የራሳችን መነኩሴ ሊኖረን አይገባም። የቤተ ክርስቲያን ሰባኪ፣ የቤተ ክርስቲያን ባይታዊ፣ የቤተ ክርስቲያን መነኩሴ፣ የቤተ ክርስቲያን እረኛ ነው እንጂ የግል ደጋፊ የምንሆነው ሰው ሊሆነም ሊኖረን አይገባም። ግለሰብ የምንከተል መሆን የለብንም። ማዕዛችሁን ልይ። እውነቴን እኮ ነው። እኔ አሁን አላችሁ የላችሁ? አሁን እኔ በጣም በጣም በጣም በጣም አዝናለሁ። እንግዲህ የሚከፋችሁ ሰዎች ስለመኖራችሁ ማዝናለሁ። ለምሳሌ እንዲህ ይባላል፣ መምህራችን ባይታዊ ገሌ በዚህ ቀን እዚህ ቤተ ክርስቲያን ፈውስ ይሰጣሉ ይባላል። ይሄ የማን ማዛ ነው? ይሄ የክርስቶስ ነው? ይሄ የተክለ ሃይማኖት ነው? ይሄ የአቡነ ገብረ መንፈስ ቅዱስ ነው? አይደለም፣ ያጋንንት ማዛ ነው። ይሄ ማንኛው ጻድቅ ነው እንደዚህ ያደረገ የበረሃው ኮከብ አባታችን ብሩክ ገብረ መንፈስ ቅዱስ ድዊት ፈውሱ ቆይተው ሰው ሲያውቅባቸው ወጥተው ወደ ሌላኛው ጫካ ነው ሄዱት። አንድ ሰውዬ ገብረ መንፈስ ቅዱስ እዚህ ያሉ ሲባል ሰምቶ መጣ። የታመመ ሰው ይዞ መጣ። ወይ ለጥቂት አሁን ይሄዱ አሉት አለው። ከዚህ በኋላ እኔ ምን ላርክሳችሁ? ያድንኛል። ይሄን እየመጣል ምን አረጋለሁ? ሄዱ አለና ትዝ ሲለው አሃ፣ ትዝ አለኝ፣ እዚህ አካባቢ እሳቸው ተቀምጦ ነበር። እዚህ ላይ አስተኛው ይድንልህ አለ።

መልአክ ነው ወይ ሰው ነው ሲሏቸው ምን እንዳሉ ታውቃላችሁ? አባቴ ኃጢአቴ ታውቆብኛልና ልሂድ ያሰናብቱኛሉ አሉ። ቆይ ተክለ ሃይማኖት ጽድቃቸውን የታወቀ ኃጢአታቸው ነው ጽድቃቸው ሲታወቅ ምን የታወቀ ነው ያሉት። እኛ ደግሞ በዚህ ዘመን እያቀድን መብቃት ጀምረናል። በቀመር መብቃት ማለት ነው ወይ? ታምር እኮ እንደው ክርስትና ቀልድ ሆነኮ በእውነቱ ማለት ነው። እያቀድን መብቃት በቃ እያቀድን መፈወስ ጌታም እኮ አላደረገው ኋላ ብለን ብለንስ፣ ደግሞ ኧረ ተው እንዲህ አታድጉ ተው ሲባል ደግሞ ሰሞኑን አንድ ባይታዊ የተናገሩትን ልንገራቸው። መቼስ እንግዲህ ደግሞ እናንተ የምትሉትን ማውቀዋለሁ። በሉኝ፣ ቀንተህ በሉ ችግር የለም በሉ ችግር የለም በሉ መቀበል። ከዚያ ምን አ ምንድን ነው ስ እንዴትስ ተሳስተዋል? እርሶ እሳቸው አጋንንትን በአጋንንትን የሚያወጡ ሐሰተኛ ባይታዊ ናቸው ካሏችሁ አሉ እሺ በስራዬ መኑ በሏቸዋል። በማን መኑ ወይ መድኃኔዓለም። በስራዬ መኑ ማለት የሚችል እኮ እግዚአብሔር ብቻ ነው፣ ክርስቶስ ብቻ እኮ ነው። ፍጡር እኮ ስራ አለኝ አይለው። እኔ ለተክለ ሃይማኖት በላይ አብነት የለኝም። እሳቸው ምን እንዳሉ እንገራቸው። ዘጠና ዘጠኝ ዓመት መከራቸውን አይተው ከመላእክት ጋር አጥነው መጥተው ምን እንዳሉ እንገራቸው። እኔ ዓለሙን አብርቼ ለራሴ ጨልም የቀረው ዓለምን አጣፍጬ ለራሴ ያልጫውንኩ ስራ የሌለኝ ጎደል ሆነኝ በፈጣሪ የፊት በቆምኩ ጊዜ ምን መልስለት አለው ነበር ያሉ። የዛሬዎቹ ደግሞ ስራ የንመኑልኝ ይሉናል። እነዚህ ታናናሽ ክርስቶሶች ናቸው። የሐሰተኛ መሲህ መንገድ ጠራጊዎች አይደሉም? የማን ማዛር የሚኖር ማጨብጨብ፣ እልል ማለት። እኔ በመምህር አምላክ ይዣቸዋለሁ። ከዚህ ጉባኤ መጨረሻ ላይ እንዳታጨበጭ ጉባኤው እስከሚያበቃ ድረስ ማለት ማጨብጨብ ማጨብጨብ መደለቅ፣ ሲመርቋችሁ ማጨብጨብ፣ ሲረግሟችሁ ማጨብጨብ። እንዲሁ ችግር እኮ ናችሁ እናንተ እኮ መምለክ እንጂ ማስተዋል አለብን። ከውሻ ማነስ አለበት ሰው እንዴ! ውሻ የጌታውን ማዛያይ። ይሄ የማን ማዛያ ነው አትሉ? እሺ፣ በሞቼ ይሄ የማን ማዛ ነው በሉ፣ በሉ እንጂ። አዎ፣ የማን ማዛ ነው? የተክለ ሃይማኖት ነው፣ የእንጦንስ ነው፣ የመቃርስ ነው የዮሐንስ አፈወርቅ ነው። ቄርሎስ ነው በል እስኪ። ይኸው ቀንታችሁ። ይህ ቅናት ብቀና እንደው በቅዱስ ቄርሎስ አልቀናም እንዴ? ሞኝ ስንት የሚያስቀና ነገር ሞልቶ ጋር ነዚህ በወደል መቁጠሪያ በጨፈጨፈ ቀናለሁ እንዴ እኔ እኔም ምቀናው በቅዱስ አትናት ይወስነው አሁንም እርግጠኛው ደግሞም ልንገራችሁ፣ ሰው ሁሉ መንግስተ ሰማያት እንዲገባ ተፈቅዷል እንጂ ሰው ሁሉ ጤና እንዲኖረው ያላችሁ መጽሐፍ ቅዱስ ማለት ሰው ሁሉ ይፈወሳል እንዴ? እንዲያ ከሆነ እግዚአብሔር ተመልከቱ። ጋኔን ትዳር እምቢ ብሎኝ አባቴ ገርግር አለብሽ፣ ትዳር እምቢ ብሎኝ አይነ ጥላ አለብሽ፣ በጊዜ ብታገውሽ ያላችሁ ገርግር እያላቸው የምትጃዣሉ። እኔ እውነቴን ነው። ቀድሞም ቢብዛችሁ ውስጥ እምቢ ስትሉ ኑራችሁ እድሜያችሁ አለፍ ሲል ገርግር። ይሄ ነው ሩ ነው። በእውነቱ ጋኔን የለባችሁም። እራሳችሁ ጋኔን እንዳትሆኑ እንዳትሆኑልኝ እኛ ጋኔን ታለብኝ አትበሉ። አዛኘን ዋ ቆይ ልንገራችሁ። ክርስቲያን ጋኔን አለብኝ ይል አነዘ ክርስቶስ እኔ የክርስቶስ ነኝ ይበሉ፣ እስቲ በሉላችሁ። ክርስቶስ ባለበት ሰይጣን አለ? ጋኔን አለብኝ ብላችሁ እንዴት ራሳችሁን እጅ ትሰጣላችሁ? ለሰይጣን ራሳችሁን ትሸጣላችሁ እንዴ? ስለዚህ እግዚአብሔር ቤተሰቦች፣ ልብ ሊኖረን ይገባል። ያስተማረን እግዚአብሔር የተመሰገነ ይሁን። ሌላ ቀን እንጨርሰዋለን። ወስብሐት ለእግዚአብሔር።